በመጀመሪያ ዳኒ ዕቅዴ ሳይሳካል በመቅረቱ በመክሸፉ ዓላማ ሳይሳካ እንደዚህ በከንቱ በመቅረቱ በጣም ደስ ብሎኛል ማለት ነው። የሀይሚ ነገር ቤተሰብ እንዴት ናችሁ? አለን እንግዲህ ተመልሻለሁ ማለት ነው። እንግዲህ ቪዲዮ ተለቀቀ ማለት ነው። የዳኒ ቪዲዮ፣ የዳኒ ድራማ ዛሬ ተበላሸበት አይገልጸውም ማለት ነው። እና ሀይሚ በዚህ ልክ መሆኑ ባያስደስተኝም፣ ፕሮግራሙ እንደዚህ ስለተበላሸ ግን በጣም ደስ ብሎኛል። የምሬን ማለት ነው። ማለት እረሙ በጣም ጎበዝ ሰው ነው። ቡራን ያውቀዋል ምን አይነት ሰው እንደሆነ፣ የዳኒ ድራማ እንደሆነ ደግሞ ጓደኛው ቢሆንም ድራማ እንደሆነ ጠንቅቆ ስለሚያውቅ እንግዲህ ሶሲን ሳይጠራ ነው። እንግዲህ ሀይሚን በእንደዚህ መልኩ ሰርፕራይዝ ፍቅሬ ልገልጽላት እያለ ድራማውን ሲያዘጋጅ ቆይቶ ድራማው ሳይሳካላት ቀረ። እረሙ ደግ አደረግ። ሶሲን መምጣቷ ጥሩ ነው ማለት ነው ከዚህ በኋላ ሁለተኛ ሀይሚ ከእሷ አትይዩም ማለት ነው። ተይ ብለንሻል፣ ሀይሚ ማለት ነው። የምሬን ማለት ነው። ተይ ዳኔን አታገኙ፣ ተይ ብለንሻል። ከኛ አልፎ ብሯም መክሮሻል ማለት ነው እና በጣም በጣም በጣም ነው ያፈርኩት ማለት ነው። የምሬን ነው የምላችሁ ሀይሚ፣ በጣም ያሳፍራል የዛሬው ማለት ነው። እዚህ ቦታ እኔ ትገኛለች ብዬ የምሬን ነው የምላችሁ እኔ በቃ ትገኛለች፣ አትገኝም። ዳኒ በቃ ፖስት ያደረገውን ነገር እንደ ፖስቸር አድርጎ ሜይ ቢ አቀናብሮት ነው እንጂ ሀይሚ እዚህ ቦታ ትገኛለች ያለ ብሩክ እንዴት ነው ሁለት መቶ ሺ የሚከበረው በሚለው እኔ የሀይሚ መኖር እና ለመኖሯን ነው ቪዲዮ ነው ማየት የነበረ እየጠበኩትና ሀይሚ ደግሞ ተገንታለች ማለት ነው። ይሄ ዳግ የሚባለው ማለት ይሄ ወፍራሙ ልጅ ማለት ነው ላይቭ ላይ ሲፎክር የነበረው፣ በምን ሂሳብ ነው ሀይሚን እንደዚህ አድርጎ ያጠመዳት ማለት? ብሩክ ምን አድርጎታል? ታስታውሳላችሁ? ኤፍሬም ማለት ነው፣ ኤፍሬም የተንቢ ወንድም ከሚስቱ ጋር ተጣልቶ ሳል ቦራ ለማስታረቅ ዶ ነበርና እኔ በሚስቴ እንደዚህ ቢሆንብኝ አልደራደርም፣ በሀይሜ አልደራደርም የሚል ጎራ መልስ ሰጥቶ ነበር። እሱ ልጅ ግን አሁን ድረስ ብሩክን እንዳኮረፈው ነው ብዬ አስባለሁ። ዳጊ ነው ማን ነው የሚባለው ይሄ ወፍራሙ ልጅ ማለት ነው። እና እንዴት ነው እንትናን ኤፍሬምን በጣም ያጨለለው ልጅ ሚስቱን፣ ነይ እንደዚህ ብር ላበድርሽ ምናምን እያለ ማለት ነው። ባለፈውም ብያችኋለሁ እና አያችሁ፣ አያችሁ ሀይሜን አገኛት ማለት ነው። ሀይሜን አገኛት እሱ ነው እንግዲህ፣ የዋናው ፕሮግራም አዘጋጅ ዋናው ያለበት እሱ ነው ብዬ ነው የማስበው። ረሙ ስለተናገረ እሱ ተናደደ፣ ሚስጥሩ ስለተጋለጠበት ተናደደ ማለት ነው። ዳግም የሚባለው በጣም መጥፎ ልጅ ነው። ላይብ ላይ ራሱ ሲና ሲያወራ እያየት ነበርና ለብሩክ ምናምን እየፎከረ ምናምን ነበር እና እንደዚህ ማለት፣ በዚህ መልኩ አሁን ሀይሜን ማዋረድ ምን ይጠቅማችኋል? ሀይሜ አሁን ዛሬ በቃ እንደተዋረድሽ ነው የምትቆጥረው። ግልጹን ስናገር ሀይሜ ዛሬ በቃ ውርደት አይገልፀውም ማለት ነው የምሬን ማለት ነውና። እኔ በጣም ነው ያዘንኩት። በጣም ነው የተናደድኩት። በጣም ነው ያፈርኩት ማለት ነው። በቃ አፈርኩት አይገልጸውም ማለት ቤተሰብ የምር ማለት ነው። እኔ ሀይሚን በዚህ አልጠብቃትም ማለት። ዳኒን ለምን አምነችው እንዴ? እሱን አምና ሁሌ መከተል አለባት እንዴ? ብሩክ ታያለሽ፣ ነገረሽ፣ መከረሽ፣ አታገኘዋለሽ። በቃ ከብሩክ ጋርም እኮ ከተለያየሽ ግዴታ ከዳኒ ጋር መገናኘት የለብሽም። እንዴ እሱ በህይወትሽ ተጫወተብሽ፣ በቃ በህይወትሽ አይገልጸውም፣ ተጫወተብሽ። አይ ማለት ነው ታይ ብለን ይሻለኛ፣ ከዳኒ ጋር አትገናኝ ብለን ይሻል። ከሌላ ሰው ጋር ቪዲዮ መስራት አትችይም። ብቻ ግን ማለት ፕሮግራሙ ስለተበላሸ አጨራረሱ በጣም ነው ደስ የሚለው። የሀይሚ እንደዚህ መሆን ቢያሳፍረኝም ማለት ነው ግልጹንም ስናገር የሀይሚ እንደዚህ ቢሆን ቢያሳፍረኝም አጨራረሱ ግን በጣም ደስ ነው የሚለው። ማለት ሀይሚ በቃ ጥላ ወጣሽ ማለት ነው። ከዚህ በኋላ ከዳኒ ድራሽም አደርሽም ማለት ነው። ረሙ በጣም ትክክለኛና ለእውነት የቆመ ሰው። እንዴት ነው የአምስት ዓመት የአምስት ዓመት ፍቅረኛውን ሰላሳ ሺህ ገብታ ሳያከብርላት ብሩክ ተቀምጦ፣ አንተ ማንህና ነው የሀይሚን ሁለት መቶ ሽ የምታከብር። ደግሞ ቀለበት ሊያስርላት ነበር እን የሆነ ካርቶን ነገር ይዞ ነበረና የዳኒ ድራማ እኮ አያልቅም። እንደዚህ ስለተበላሸ እንዴት ደስ እንዳለኝ የሀይሚ የሀይሚ እንደዚህ መሆን ቢያስከፋኝም በቃ ፕሮግራም እንደዚህ እንዴት ነው ድንብር ብሩ ስለወጣ ደስ ብሎኛል ማለት ነው። ሶሲም አሻረችው ዳኒን ማለት ነው። የእሱን ማለት ከብዙ ሰው ጋር እንደሚያወራ ብዙ ሰው በሷ ላይ ቺት እንደሚያረግባት እያሳየች ነበር እና ከዚህ በፊትም ማለት ነው። ዳኒ ግን በእውነት ነብስ አይማርም ዳኒ ማለት ነው። እኔ እሱን ብቻ ሳይሆን እኔ እንጃ ሀይሜ እኔ ካንቼን አልጠብቅም የመሬን ማለት ነው እና እዚህ ቦታ ትገኛለች ብዬኔ በፍጹም አላስብም። ደግሞ እኮ ዳግ የሚባለው ፊቷን ሸፍን ወስዳታል። እንደ እመኑኝ ማለት ነው ይሄ ዳግ የሚባለው ልጅ ማለት ነው ብሩክ የጋን ጊዜ ሄዶ ኤፍሬምን ስለመከረው ለምን በሚስት ትደራደራለህ አጋጫዋለሁ ብሎ ብሩክ ስለተናገረ ብሩክን ጠምዶታል። ብሩክን የሚያገኝበት ቦታ ስላጣ ሀይሚን አገኛት ማለት ነው። ገብቷቸው አይደል? ባለፈውም ብያቸዋለሁ እና የምታስታውሰው ከሆነ ማለት ነው። ብቻ ግን የምር ቡራ ደግሞ በቃ ማለት ንጹህም ስለሆነ ምንም ያኔ የበደለውን ነገር ይቅርታ ጠይቆ ነበርና ይቅርታውንም ሀይሚ እንግዲህ አልተቀበለችም። በምን መልኩ እንደሚታረቁ አላውቅም። በተለይ እኔ ዛሬ ብሩ ከፕሮግራሙ እንደለላ ቃለው ጠዋት ነው ገና ያወኩት ማለት ነው። እና ከዛ በሚፍታ ቤት ሲለቀቅ እኔ አዘንኩ። የመጨረሻ ማለት ነው ብሩክ ከዚህ በኋላ ጨርሻለሁ፣ ወስኛለሁ። እሷ እኔ መታረቅ ፈልግ ነበር፣ ከዚህ በኋላ ግን ረፍዷል። አልፈልግም የራሴን ህይወት በራሴ ማስቀጠል ነው መፈልግ ብሎ ለሚፍታ ሲነግረው ሰማሁኝ ማለት ነው። እና አሁን እንዴት ነው የዳኒ ድራማ፣ ገና ማብቂያ የለውም ነበር ገና ማብቂ የለም ነበር። ሸራተን ሆተን ነበር ማድረግ የምፈልገው ይላል። ያን ጊዜማ ሰርጉ ቢሆን አይሻልም ዳኒ ማለት ነው። እና በጣም ነው ደስ ያለኝ ፕሮግራሙ እንደዚህ ስለሆነ ማለት ነው። በቃ እንደዚህ ምስቅልቅሉ ስለወጣ ሃይሚ በዚህ መልኩ ስለሆነ፣ አንቺ እንኳን ያልጠበቅሽው ነገር ቢሆንም ደግሞ እኮ አያፈርም ለሃይሚ እየዘፈን እስኪሆን። እኔ እዚያ ቁጭ ያሉት ይሄ ትንሹ ዳጊ ነው የሚባለው፣ ሁለት ዳጊ ነው ያለው። ይሄኛው የነረሙ ጓደኛ በጣም ጨንቆታል። አይታችሁት አላት ድራማ መሆኑን ሃይሚን፣ እንዴት ነው ወጥመድ ምስት እየከተቷት እንደ ሃይሚን ሊያዋርዷት እንደሆነ የረሙ ጓደኛ ዳግ የሚባለው ገብቶታል ማለት ነው። ናታን የሚባለውና ዳኒ ሰሩላት ማለት ነው። ለሃይሚን፣ አያችሁ ጥሩ አርገው ሰሩላት። በነገራችን ላይ ሶሲን እንዴት አልጠራትም ሶሲን እንዴት አልጠራትም? የአምስት ዓመት ፍቅረኛውን ሳይጠራ ነው የሃይሚን ሁለት መቶ ሺህ የሚያከብርላት። የማትረባ ደደብ፣ ለታንተ ዳኒ ማለት ነው። የምር ደደብ አይገልፀውም። በቃ እንዴ እንዴት ነው ግን በሃይሚ የሚጫወትባት? በፈጣሪ ስም እንደ እንዳይጥ እኮ ነው የተጫወተባት። ዓይንሽን ግለጭ አለሽ ብሩክ። የምር ማለት ነው ለትነቅ ይገባሽ አላለሽ ብቻ ማለት በቃ የዛሬው ቪዲዮ ሁለተኛ እንዳይገናኙ ስለሆነ እንደዚህ ስለሆነ ሀይሚ ብትዋረድ ምን ብትልም ደስ ብሎኛል። እንግዲህ ወደ ራስሽ ትመለሻለች ማለት ነው ሀይሚ። ቪዲዮ አንቺ ከሌላ ሰው ጋር መስራት አትችም እንዴ። የዳኒ ድራማ ገና ይቀጥል ነበር፣ እዚህ ላይ ተቋጨ ማለት ነው። ዳጊ የምትባለው ያን ወፍራሙ ልጅ በጣም በጣም በጣም ማትረባ ሰው ነው ማለት ነው። እንዴት እንደዚህ ታደርጋለ? እያወቀ እኮ ነው ቀልድ መሆኑን እያወቀ እኮ ነው እንደዚህ የሚያደርገው ማለት ነው። እና ታዲያ የሚስቱን ሳያከብር ነው የሀይሚን ሁለት መቶ ሺህ የሚያከብርላት እንደሚጫወት ዳኒ እንደሚጫወት እያወቀ ማለት ነው። እና ብቻ ምንም ማለት አልችልም። ከዚህ አልፈልግም ከዚህ በላይ ማለት ነው። አላበዛባቸውም ቤተሰብ በጣም ነው የተናደርኩት። እኔ አሁን ሳይሆን ጠዋት ነው የተናደርኩት። ገና ፎቶ ፖስት ሲሆን ብሩክ የሌለበት ፕሮግራም ሲጀመር ሁለት መቶ ሺህ የገባችው ሀይሚ ከብሩክ ጋር ሰርታ ነው ከዳኒ ጋር ነው እንዴ? እኔ ግን ቤተሰብ በጣም የገረመኝ ነገር ቢኖር ሀይሚ ምንድን ነው ያስነካት? ዳኒ እንዴት እንደዚህ በጣም በክብሯ የማትደራደር ለክብሯ በጣም ጠንቃቃ የሆነች ሀይሚ የምናውቃት ሀይሚ እንዴት ነው እንደዚህ ልትሆን የቻለችው? ምንድን ነው የሆነችው? ሀይሚ እውነት በጤናዋ ነው? ፈጣሪ ባለሽበት ይጠብቅ።